ምስጋና የባህርይ ብቸኛ ገንዘቡ የሆነ አባቶቻችን፣ የቅዱሳን አምላክ አምላካችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ ስሉስ ቅዱስ አንድ እግዚአብሔር ስሙ የተመሰገነ ይሁን። ሌላ ጊዜ ያው ዝም ብለን አንድነትን ብቻ ነው አይደል? ብዙ ጊዜ መምህራን ሊቃውንት፣ ሁላችንም የምንለው እግዚአብሔር የተመሰገነው ነው የምንለው አሁን እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ያልኩበት ምክንያት ምንድን ነው? ለምንድን ነው? ዛሬ በዓለ ጰራቅሊጦስ ስለሆነ ዛሬ ርደተ መንፈስ ቅዱስ፣ የመንፈስ ቅዱስ መውረድ ለቤተ ክርስቲያን ክብሯ፣ ጽናቷ፣ ጌጧ፣ ውበቷ፣ ኃይሏ፣ ማስተዋሏ ስለሆነ ይህ ቀን ልዩ ቀን ነው በእውነት። ለዚህ ቀን እንኳን አደረሳችሁ እንኳን አደረሳችሁ። ክብርና ምስጋና ለእግዚአብሔር መንፈስ ቅዱስ ስ ስጋና ዲያቆናት ሁላችሁም ወደዚህ ነው፣ ሁላችሁ እከዲያቆን ዲያቆናቱን እንዲሁ ትይዛችሁና እንግዲህ ሰዓት የለምም። ይሄ የሁልጊዜ መርገፋችን ነው፣ ማለት ሁልጊዜ የምንናገረው ነው። አስር ደቂቃ ወንጌል እንማራለን፣ አስር ደቂቃ እንዘምራለን። ዛሬ ለበዓል መንፈስ ቅዱስ ለጥምቀት ያልሆነ ቀሚስ ሲበጣጠስ እንዲሉ አበው፣ ለመንፈስ ቅዱስ ያልዘመር ለማን ዘምራለሁ የሚል እንግዳ ዘማሪ እንግዳ በመካከላችን አለ አለ አለች፣ አላቅም ሴት ነው ወንድ ነው፣ ግን ዘማሪ ዛሬ ተጋብዟል። ያው ምና ያው ነው የሚሆነው። ስለዚህ መጀመሪያ ያው ለእንግዳ ነው የሚሰጠው። ስለዚህ እንግዳ ዘማሪ በመካከላችን እህታችን አለች ዘማሪ ስሟን በኋላ ተራለው እሷ ትዘምርልናለች። ከአጭሯ ደቂቃ ወንጌል በኋላ ከዛ ደግሞ እኛ በቻናላችን የተለቀቁትን ሁለት ወረብ መዝሙሮች እንዘምራለን። በመጨረሻ መደምደሚያ የደቀ ዲያቆናችን ወረብም አለ። እነዚህ ሁሉ በአስር ደቂቃ እናጠናቅቃለን። አሁን ወደ ዕለቱ የወንጌል አገልግሎት ነው የምንሄደው። እስመ ይይትል በሉስቲ አይሰማም። ዓለም ፀዊሮቶ ዓለም ሊሸከመው የማይችል በሉ ዓለም ሊቀበለው የማይችል ይህን የጻፈልን ወንጌላዊው ቅዱስ ዮሐንስ ነው። ወንጌላዊው ቅዱስ ዮሐንስ። ዮሐንስ ወንጌል ምዕራፍ ስንት ነበር? ቅድም ወንጌል የተነበበው ቅዳሴ ምዕራፍ 14 ከቁጥር አንድ ጀምሮ ነው የተነበበው። ይሄኛው ቃል ደግሞ ያለው ክርስቶስ ከቢግባውና ከላይ ይጀምራል። 14 አንድ ላይ ትክክል ናችሁላችሁም። 14 አንድ ላይ ኢይደንግፅ ልብክሙ እመኑ በእመኑ በአቤ እስመ ብዙኅ ቤተ ማህደር ሀሎ ሀበ አቡየ። ባባቴ ቤት ብዙ ማደሪያ አለ። ልባችሁ አይደንግጥ፣ ባባቴ ቤት ብዙ ማደሪያ አለ። በእኔ እመኑ በአባቴም እመኑ። እና እኔ ብሄድ ይሻላችኋል ብሎ ሌላ ቦታ ተናግሯል። ብሄድ አጽናኙነድር ካለሁ ብሎ ሌላ ቦታ ተናግሯቸዋል። እዚሁ ላይ እንዲህ እንዲህ እንዲህ እያለ ከወረደ በኋላ ቁጥር 17 ላይ ሲደርስ ዓለም ሊቀበለው የማይችል ያ ቅዱስ መንፈስ በእናንተ ላይ ያድራል አላቸው። የሐዋርያት የአባቶቻችን ልጆች ነን፣ በምግባር ባንመስላቸውም፣ በሃይማኖትም በከፊል በሃይማኖት በከፊል ማለት ሃይማኖት ያ ሁለት አይነት ነው። በስሙ መጠላት አሁን እኛ ሁላችንም ክርስቲያን ነን አይደል? ምንድን ሙስሊም አይደለን ማለት ወይም ደግሞ ሌላ አምልኮ የለንም፣ ክርስቲያን ነን። ስማችን ግን ደግሞ ክርስቲያን ሆነን ደግሞ ክርስቲያን እንዳልሆን ደግሞ ግልጽ ነው፣ ሁላችሁም ታቆጣላችሁ። እኔ ክርስቲያን ነኝ ማለት እንችላለን፣ በስሙ ስለተጠራን። አዎ ክርስቲያን ነን አናፍርም። ግን ደግሞ ክርስቲያን ነኝ ወይ ብለን ራሳችንን ስንጠይቅ እሱ ያው ጥያቄ ውስጥ ነው ያለ ነው። ምክንያቱም ክርስቲያን ምን ያደርጋል? ይጾማል ይጸል ይጸለያል ይሰግዳል፣ ይመጸውታል፣ ይራራል። የክርስቲያን ልብ የክርስቶስ ልብ ነው ያለው ይ ማለት ነው። የክርስቶስ ልብ ነው ያለው ቅዱስ ጳውሎስ ናለ የክርስቶስ በጎ መዓዛዎች ነን አለ። እኛ ደግሞ በጎ መዓዛ ነን ወይ አይደለንም ወይ? እሱን እኛና ጎረቤቶቻችን፣ እኛና ሚስቶቻችን፣ እኛና ባሎቻችን፣ እኛና እናት አባቶቻችን፣ እኛና ልጆቻችን፣ እኛና ወንድምናቶቻችን እና ቤተክርስቲያን ቤተክርስቲያን ናት ወይ? በእውነት የክርስቶስ የመንፈስ ቅዱስ የእግዚአብሔር መናሃሪያ ናት ወይ? መናገሻ ናት ወይ? በትክክል መንፈስ ቅዱስ ቤተክርስቲያን ውስጥ አለ ወይ ብለን ስንጠይቅ ጥያቄ ነው። አዎ መንፈስ ቅዱስ አለ አንተራጠር ስጋው የክርስቶስ የሚተከተው ደግሞ የሚቀዳው መንፈስ ቅዱስ ለእኔ ስራ የሚሰራው እንጂ እንደም ያለው ደካማው ኃጢአተኛው ሁንደሁ እዚህ ግባ የማይባለው ካህን ቅርና ጻድቁ ብዙ ጻድቃን ካህናት አሉ። በእውነት ቅዱሳን መለኮሳት አሉ። ቅዱሳን ጳጳሳት አሉ። በእውነት እንደ አናፍር ማለት የሚያሳፍር ነገር ያው የሚጎለባበት ነገር ባይጠፋም ጊዜው የሚዲያ ነው። ያ ባይናችን ፈጦ ተገልጭ ያለው ነገር እሱ እንዳለ ሆኖ ግባሉ አናፍር እነሱን እንኳ ቢሆኑ ቅዱሳኑ ጳጳሳት፣ ቅዱሳኑ መነኮሳት፣ ቅዱሳኑ ቀሳውስትም እንኳ ቢሆኑ ያለ መንፈስ ቅዱስ ስጋውን ደግሞ መለወጥ ይችላሉ? ይችላሉ? አይችሉም። መንፈስ ቅዱስ ከሌላት ይቺ ቤተክርስቲያን፣ ቤተክርስቲያን ሳተ ምንድነት? በረት ናት። መንፈስ ቅዱስ ግን ስላለ ነው መሰብሰባችን። መንፈስ ቅዱስ ስላለ ነው ምሳ የምንገባው። መንፈስ ቅዱስ ቤተክርስቲያን ስላለ ስራውን ስለሚሰራ ነው።

ዛሬ እኔ በጤና ያለ የምንልበት ጊዜ ለምን ሆን እንዴት? አንዳንድ ጊዜ ደግሞ እየራስ ብሎ እኔንን ስራ የሰራሁት እስክንል ድረስ እንደሰከረ ሰው ወይም ህልም እስኪመስለን ድረስ የሆነ ነገር ውስጥ ተዘፍከ ራሳችን እናገኘዋለን። ያ ሲሆን ከመንፈስ ቅዱስ እኛ የራቅ ነው። ሬላችሁ መንፈስ ቅዱስ ማለት መንፈስ ቅዱስ ማለት ዛፍ ነው። ይሄ ሌ ምሳሌ ነው፣ ሌሊካውንት አደለም። መንፈስ ቅዱስ ማለት ዛፍ ነው። ዛፍ የተተከለ ነው። እኛንን ከዛፉ የምንርቀው ወይስ ዛፉ ከኛ የሚርቀው? አቤት፣ መንፈስ ቅዱስ ማለት እሱ ነው። ዛፉ ብንጠጋው ከሚወረወር ድንጋይ ሊቀብለን ይችላል፣ ያድነን ይችላል፣ ከፀሐይ ያድነናል። ብዙ ጥቅም አለው ዛፉ። ስናየው ለአይናችን እርካታ ነው። መንፈስ ቅዱስ እንዲና ከዚህ በላይ ነው። ስለዚህ እኛ በምግባር ድክመታችን፣ በሃይማኖት ጉድለታችን ከመንፈስ ቅዱስ ስለምንል ቤተክርስቲያን ስንል ያው አጠቃላይ ቤተክርስቲያን ውስጥ ያለ ነው። እኛ እኛ ቤተክርስቲያን ቤተክርስቲያን የምናሰኛ ታቦቱ ስናሉ ስጋ ደግሞ እኛ ስላለን እኛ ከሌለን ብቻውም አይሆንም። ስለዚህ እኛ ከመንፈስ ቅዱስ ስራ ውጭ ስለምንሆን ነመ ለማለት ያጠያይቃል። ይሆንና የመንፈስ ቅዱስ መውረድ ወንጌላዊ ቅዱስ ዮሐንስ እንደጻፈልን ክርስቶስ ኢየሱስ ከሶስቱ አካላት አንዱ የሆነው እግዚአብሔር ወልድ እንደተናገረው

በሞት ይበሉኝ፣ ይሄ የማን ልጆች ነው? የማን ልጆች ነው? ሐዋርያት ደግሞ ዓለም ሊቀበለው የማይችለውን መንፈስ ቅዱስን የተቀበሉ ናቸው። መንፈስ ቅዱስን ነው የተቀበለው። ሐዋርያት አስራ ሁለት ናቸው በቁጥር ከእነሱ ጋር እመቤታችን አለች። መንፈስ ቅዱስ የወረደው በእነሱ ነው። ሌሎቹም አሉ። እነዚህ ጉሾይ ምታ ጌታ

የመንፈስ ቅዱስን መውደድ ስናስብ፣ መንፈስ ቅዱስ ለቤተ ክርስቲያን ህልውናዋ ህልውናዋ ህይወቷ ነው። ለሐዋርያት መንፈስ ቅዱስ ይወድላቸው፣ ለሐዋርያት መንፈስ ቅዱስ ይወድላቸው። በምን አምሳል ነው? በምን አምሳል ነው? በኋላ በዝማሪያችን እናቀርበዋለን። በምን አምሳል ነው? በእሳት አምሳል ነው። አባቶቻችን እሳት እሳት፣ ያልበሰለውን ያበስላል ይላሉ። ሐዋርያት ከዚያ በፊት ምኖች ነበሩ? ክርስቶስ ሲሰቀል ምን ሆነዋል? ሸሽተዋል አይደል? ወደዚህም ወደዛም ጠፍተዋል። ግን በአባቶቻችን እንዲህ ያለ የድፍረት ቃል አንናገርም። ሸሽተዋል ስንል በጊዜ ሆኑ ነው። እኛ መሸሽ አይደለም የሐዋርያት መሸሽ ማለት ይለያል። ምክንያቱም በኋላ እስከ መጨረሻ ታምነው የድል ባለቤቶች ሆነዋል። መንፈስ ቅዱስ ከወረደላቸው በኋላ ፈሪዎች የነበሩ ጥንቡዓን፣ ጥንካሮች፣ ጨካኞች ማለት ጨካኝ ክፉ ሳይሆን ነገር ለትሩፋት የሚሸክሙ ሰቱን አይተ የማይፈሩ ሰቱን ገደቡን አይቶ የማይሸሹ ሆነዋል። መጀመሪያ ክርስቶስ ያን ያን ጊዜ ሲያስተምራቸው ፈክር ለነ ፈክር ለነ ይሉት ነበር። ተርጉምልም እባክህ፣ ግለጥልም ምን ማለት ነው ይሉት ነበር። መንፈስ ቅዱስ ሲመጣ ግን ማንም ያላስተማራቸውም ክርስቶስ ካስተማራቸው ተጨማሪ እንደገና ተገለጠላቸው። ክርስቶስ ሲያስተምራቸው ለምን በደንብ አልተገለጠላቸው? መንፈስ ቅዱስ ሲያስተምራቸው ለምን ተገለጠላቸው? የመንፈስ ቅዱስ ስራው ስለሆነ መንፈስ ቅዱስም እንዲገልጥ በሐዋርያት ላይ እግዚአብሔር መንፈስ ቅዱስን የአብን የወልድያ ድርሻ ስላለ እንዲያውቁት ስራው ስለሆነ ነው የመጨረሻ የምነግራችው ንስሐ በሚገቡ ንስሐ ላይ የሚነገር ምስጢር አለ ስለ መንፈስ ቅዱስ ንስሐ በሚገቡ ሰዎችና ንስሐን በሚቀበሉ ካህናት መካከል ኔትወርኩ እንዳይቋረጥ ማን አለ ማን አለ መንፈስ ቅዱስ አለ ካህኑን እንደ ፍጹም አባት ሆኖ እንዲያዘን እንዲራራ፣ ሕፃናት ልጆቻችን ሲያለቃቅሱ በተለይ እናት እያሻሸች አባትን ብሎ እያባበረ አይዞ ንግለን ምን ሆነ ነው ምንድን ነው እንደሚል፣ ካህኑ በዚያ በመንፈስ ቅዱስ ሀሳብ ሆኖ ንስሐ የሚገባውን የምትገባውን በዚያም አይን እንዲያዩ የሚያደርግ መንፈስ ቅዱስ ነው። ያ ባይሆንማ ከባድ ነው እኮ እናውቀዋለን። ካህኑ ሰው ነው፣ ደካማ ነው። ስለዚህ መንፈስ ቅዱስ ስላለን ንስሐ የሚገቡት ደግሞ በዛሬ በዓለም ላይ እንደሚወርፈር ሁላችሁ አላችሁ፣ ከቃሉ ጋር ናችሁ። ያው እዚህ ስሆን ወይም እዚህ የሚቆም ሰው ሁላችሁን ያያል። ና የምልበት ምክንያት ስላለ ነው። ሁላችሁ ከቃሉ ጋር ሆኑ። አንደኛ ከዚህ የሚተላለፈው መልእክት በአግባቡ እንዳይተላለፍ እንቅፋት ይሆናል። ሁለተኛ እናንተም እንዳሰሙት ሆናላችሁ፣ ሌላውም በውጭ አለ። ስለዚህ ንስሐ የሚገቡትም ሰዎች ምን አሁን ለካህን ነገር ኳን ነገር

በዚህ ሰዓት ተሰሰተው የሚገቡት ንጹሃ ንስሐ ተቀብሎ ደግሞ የሚያጥ ማለት ነው። የሚያጥ መንፈስ ቅዱስ ጋችን የሚጠበል ምስጢሩ ትርጉሙ ብዙ ነው፣ ግን ሰዓት የለንም። አስር ደቂቃው ወይም ያህል ይበቃናል። አምላካችን እግዚአብሔር መንፈስ ቅዱስ መኖር ያቃትንን ክርስትና እንድንኖረውና አለም ሊሸከመው የማይችለው ሊቀበለው የማይችለው ሊይዘው የማይችለው የተባለውን የእሱን ጸጋ የእሱን ሀጅ የእሱን ጥበብ ለዓለም ሞኝነት ስንፍና የመሰለውን እኛም ከዓለም ጋር ተታለን ሞኝነትና ስንፍና እንዳይመስለንና እንዳንታለን መንፈሳዊነት፣ መንፈስ ቅዱስን መልበስ ትልቅ ዋጋ፣ ትልቅ ህይወት፣ የዘላለም ህይወት ያለ መሆኑን ተረክል። በዚህ እንድንኖር እግዚአብሔር መንፈስ ቅዱስ ይቀድልን፣ ያጽናን፣ ያበርታል። ሙስራት እግዚአብሔር ወደ ወላዲ ፍልንግል ወመስቀሉ ክቡር ይቆየን፣ አሜን። የህይወትን ቃል አምላካችን እግዚአብሔር ለሁላችንም ያሰማል። ከዚሁ ጋር በተያያዘ ከዚህ በመቀጠል ከዝማሬው በፊት ዝማሬ ዘምረን ብዙዋር ነው የምንለው። ዛሬ እመቤታችን ቅድስት ልደታ ለማርያም ናት እና ለልደታ እንኳን አደረሳችሁ። መቼም ባለ ጰራቅሊጦስ በመሆኑ ብንሰበሰብም ልደታን በመሆኗ ነው እና በደብራችን እንደምታውቁት በወር በወር ለልደታ ለልደታ ምን እናደርጋለን? ምን አለ አሁን? እሺ ምስክርነት። ከምስክርነት በፊት ደግሞ ሌላ ምን አለ? አረጋግጠህ በመንበራት ላይ ይላል። በኃይለ ስላሴ ጸሎተ ማርያም አለ፣ ሰላም ለኪ አለ። ሰላም ለኪ ማለት ጸሎተ ማርያም ነው። ለምሳሌ አባታችን ንበብ ይባላል አይደል? እመቤታችን ማለት ነው፣ አባታችን። ስለዚህ ጸሎተ ማርያም ከተባለ ሰላም ለኪ ማለት ነው። ሰላም ነኪ ከተባለ ጸሎተ ማርያም የተያያዘ እንዳባታችን ወይና እንደቤታችን፣ እሱ ጸልዮ እኮ ነው። ምስክርነት ከዚያ በኋላ ነው። ስለዚህ ዛሬ በሰላም ነኪ ይደረግላችኋል ብዬ የጠራዋቸው ልጆቼ አሉ፣ ምእመናን አሉ። ወደዚህ ተወጣላችሁ እናንተ፣ ወደዚህ እዚህ ጋ ቆሞ እዚህ ጋ መደዳው፣ ፊታችሁ ወደዚህ ነው የሚሆነው። እዚች ጋ የምትችሉ ተንበርከኩና፣ የመንበርከት ችግር ከሌለባችሁ ቅዱሴ

እግዚአብሔር ባላችሁበት ይባርካችሁ በሚል ስልኩ ተዘግቷል። ለምንድን ነው እንደዚህ በፍሬ እንድናገር ያደረገኝ ጥቅሙን ጠንጠቀም ስለምናቀው ነው። ሰላም ለጸሎተ ማርያም ተደርሶላቸው ለምስክርነት የበኩዙ አደባባይ የአደባባይ ምስክር ነው። በአደባባይ የምናየው ነው። ሌላ ነገር የለም። ሌላ አካሄድ የለም። እውነት አንድ ላይ ነው የቆመው። የእውነት አንድ ነው። የእውነት ቦታ ነው። እውነት እናገራለን። ሌላ ምንም ትርፍ የለም። ትርፋችን እውነትና እውነት ብቻ ነው ስለዚህ አሁን እነዚህ እዚህ ጋር ያሉት ሶስቱ ወንዶች ሁለቱ ሴቶች ወደ ሰባት ነበሩ። ሌሎቹ በምነቀፉ አላወቁም። እንግዲህ አይታወቅም፣ ባሉበት እዚ አይር እነሱ ነው አልችልም፣ አልመጣም። ሰባት ነበሩ እና አሁን እነዚህ አምስቱን ይዘን እንጸልያለን። ዛሬ ሰላም ነቲ ሁሉም ነግረውኛል ኛ ጉዳያቸውን እኔና እነሱ እናቀዋለን፣ እግዚአብሔር ያቀዋል። ልክ ሲፈጸምላቸው በዚሁ አደባባይ ምስክርነቱ ይደረጋል። ለማታውቁ እንግዳ ለሆናችሁ ገብራችን ቅዱስ እስጢፋኖስ እና ቅድስት ልደታ ለማርያም ናቸው

በስልጣኗ በፈቃዷ በልጃቸርነት ወደኛ መጣለች። ከዚያ በኋላ ልጆቿን እየባረከች ነው እና አሁንም መቤታችን ትባርከን።

እመቤታችን ቅድስት ድንግል ማርያም ወይ በቃል ኪዳንሽ በአማላጅነትሽ በእናትነትሽ ለሁላችንም ዋስተበቃ ተላከለላውኝ ቅዱስ አምላካችን እግዚአብሔር ወይ ስላየን፣ በቸርነት ስላሰብከን፣ በቅርታ ስለጎበኘን እናመሰግናለን። እመቤታችን ከልጅሽ አስታርኪ በአንቺ አማላጅነት ተማምነው በዚህ የተንበረከቡት ልጆችሽን ሴተ ውራኤልን፣ ክፍለ ኢየሱስን፣ በትረ ማርያምን፣ ወለተ ሩፋኤልን፣ ወለተ መድንን አንቺ በቃል ኪዳንሽ አማልደሽ የልባቸውን ያችን የጠየቋትን ጥያ የጠየቁሽን ጥያቄ ከልጅሽ ዘንድ አሰችን አስፈስን ያሉሽን በጓን ነገር በልጅሽ ፊት ሞገስ አለሽና እንድትረጃቸው ቋጠራቸው እንዲፈታ፣ ያጡት እንዲያገኙ፣ የከበደባቸው እንዲቀልላቸው እኛ እንማጸንሻለን እንማጸንሻለን እንማጸንሻለን። በፊትም ሞገስ ያላት አንተን ትወልድ ዘንድ የፈቀድክላት የእናትን የመቤታችን ደመና ተቀብለ አምላካችን እግዚአብሔር ሆይ በቸርነት ጸሎታችን ልመናችን እንድትሰማንና አፋችንን ለእመንታ ልባችንን ለደስታ እንታዘጋጀው ፈቃድ ይሆንልን። ሰላማን አታ የምትጨነቀውን እማማ ኢትዮጵያን በቸርነት በሰላሟ በሰላሟ በሰላም አስባት። ሁላችንንም በቸርነት ልመናችን ጸሎታችን ተቀበልልን። አቡነ ዘበሰማያት። ተነሱ ተነሱ። አባታችን ወይም በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሁን። የዕለት እንጀራችን ስጠን ለዛሬ፣ በደላችንንም ይቅር በለን። ያ ይወደው ምን ይቀርበልን አቤቱ ወደከና እንጂ መንግሥት ያንተ ናትና ኃይል ወስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በቅዱስ ገብርኤል ሰላምታ ሰላም ነሽ ይገባሻል ነው ደስ